ሰላም ሰላም ውድ የሀገሬ ልጆች እንዴት ናችሁ? ደና ናችሁ ወይ? ነ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁላችሁም ሰላም ናችሁ። እኔ ደና ነኝ እግዚአብሔር ይመስገን። እንዴት ነው ሁሉም ሰላም? አረ፣ እንኳን ደስ አላችሁ፣ እንኳን ደስ አላችሁ ጆርዳኖች፣ እውነት እንኳን ደስ አላችሁ። እንኳን ደስ አለና አብሮን ማለት ነው። ትላንትና ቪዲዮ ሰርቼ ነበር። እንዴት ነው የሚገባው ወደ ሀገሬ በረራ ቆመዋል ተዘጋጅቻለሁ ብዬ ቪዲዮ ሰርቼ ነበረ። ዛሬ ደግሞ በጣም ደስ ብሎኛል። ያው ደህና መልካም ዜና ሰምቻለሁ እግዚአብሔር ይመስገን። መጨረሻውን እያሳምረው እላችኋለሁ። ቪዲዮዬን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በትህትና እጠይቃችኋለሁ። ጆርዳኖች እንዲህ ሁላ ለፍልፌ ለፍልፌ ሌላ ሀገር እንኳን ቢቀር ማለት ነው እንዲህ ለፍልፌ ለፍልፌ አንድ ሰው እንኳን እንደው ገብቶ ኮሜንት ሳይጽፍልኝ ሰብስክራይብ ሳይደርግ ቀረ ሳረ ጆርዳኖች፣ ምን ሆናችሁ ነው? ብቅ ብቅ በሉ እንጂ ምነው። እና ደግሞ ጆርዳኖች ብቻ አይደለም፣ ውድ የአገሬ ልጆች በሙሉ ምዝገኔ ከልብ ነው። በጣም አመሰግናለሁ። ከጠገቤ ቆማችሁ በርቺ እናታችን ብላችሁ ስታበረታቱኝ የነበራችሁ በጣም ነው፣ ምዝጋኔ ከልብ ነው። አሁንም ደግሞ አበረታቱኝ፣ ከኔ ጋራ እንደምትሆኑ ተስፋ አለኝ እላቸዋለሁ ወገኖቼ። ጆርዳን ብቻ አይደለም በሙሉ ኢትዮጵያን ወገኖቼ፣ ሙስሊም እህቶቼ ወንድሞቼ፣ ክርስቲያን እህቶቼ ወንድሞቼ፣ ልጆቼ፣ ሁላችሁም በጣም አመሰግናለሁ፣ በጣም እወዳቸዋለሁ። ከዚህም በፊትም ሀይዞች፣ ብላችሁ አጠገቤ የቆማችሁ ስታበረታቱኝ ነበራችሁ በጣም ነው የማመሰግነው። አሁንም ደግሞ ከአጠገቤ እንደምትቆሙ ተስፋ አለኝ እና አበረታቱኝ። አሁ ወደ ሀገሬ ሊገባ ነው ስገቤር መስገን ወደ ሀገሬ ሊገባ ነው። ትንሽ ቀን የቀረኝ ያው ቀናት ብቻ ነው የቀረኝ አሁን ማለት ነው። አራት ዓመቴ ወደ ሀገሬ ሊገባ ነው። እኔ አሁንም ቀኑም አላልቅ ብሎኛል። ልጆችን እስኪ አይ ድረስ እንደምታውን ትልቅ ሰው ነኝ ልጆችን እስኪያይ ድረስ በጣም ጓግቻለሁ። እንደ እኔ ጓግታችሁ ለሀገራችሁ ለመግባት ያሰባችሁ ፈጣሪ በሰላም ያስገባችሁ። ይሄን ነው የምመኘው። ሰሞኑ ጆርዳን ላይ ያው ትንሽ ፍራቻ ስላለ በጣም ደንግጬ ነበረ። ዛሬ ደግሞ መልካም ዜና ሰምቻለሁ። እሱን ደግሞ ለእናንተ ላጋራ ብዬ ነው የመጣሁት እና እርቅ ወርደዋል ተብለዋል እውነቱም ደግሞ እርቁን እርቅ ያርገው እውነት ያርገውና ለመስራት የመጣ አዲስም ለመስራት የመጣ ብዙ ልጆች እህቶቻችን አሉ። ሀገሩ ሰላም ያርገውና ሰርቶ ለሀገራችሁን ያብቃችሁ። ሁሉንም ማለት ነው። ሁላችንም ሰርታችሁ ለሀገራችሁ ያብቃችሁ። ፈጣሪ ለሀገሪቷ ሰላም ያውርደው። እውነትም ሰላም ሰላም ያውርደው። ሀገሪቷ ሰላም ስለሆነች ነው መተን ምን ሰራ መተን ሰርተን ወደ አገራችን እንገባለን ብለን የምናቀደው ሀገሪቱ ሰላም ስለምትሆን ነው። ሀገሪቱ ሰላም ካጣች፣ እኛም ሰላም ካጣን ለምን ሰርተን መተን መስራት የለም። ፍራቻው፣ ድንጋጤው ብዙ ነገር አለ። ይችን ሶስት ቀን አራት ቀን ወይ ሳምንት ውስጥ እራሱ ብዙ ጭንቀት ነው ያየነው፣ ብዙ ጭንቀት ነው ያየነው። እውነት ተኝተን ያው ጠዋት ተነስተው ይጮኋል፣ ድምፅ ምሰማል፣ ስተኮስ ምናምን ፈጣሪ ይመስገን፣ ከዛሬ ውጭ የለም ተብሏል። ዛሬ ግን በጠዋትዋስ አስደንግጦ ነበረ ድምፁ ማለት ነው። በጣም እዚህ ቅርብ ቦታ ነው የወደቀ ወደ እኛ ቅርብ ነው የወደቀ ያው ሰው አልጉዳም ሰው አልነካም ሱቅ ላይ ነው የወደቀ ተባለ። እሱም እንግዲህ ድንገት ሊሆንም ስህተት ሊሆንም ይችላል እና ህርቅ ወርደዋል ብለዋል። አሁንም ደግሞ ፈጣሪ ህርቁን እውነት ህርቁን ርቅ ያርገው ለምን እኛ ሰርተን ለመግባት ነው የመጣኑ። የልባችን የሀሳባችን ፈጣሪ ይሙላልንና ሰርተን ለመግባት ለሁላችንም ፈጣሪ ያግዘን እላችኋለሁ። እህቶቼ ወንድሞቼ፣ ሁላችሁም ፈጣሪ ከእናንተ ጋር ይሁን። እናንተም ሰርታችሁ ለሀገራችሁ ያብቃችሁ። እኔም ደግሞ ያው ደስተኛ ነኝ፣ እግዚአብሔር ይመስገን። ለሀገሬ ያብቃኝ እና በሰላም ለሀገሬ ያብቃኝ እላችኋለሁ ግን ኮሜንት ላይ እንዴት እንደዚህ ደስተኛ ሆነች፣ ደስተኛ እንዴት ሆንሽ ብላችሁ እንዲጠይቁኝ ይፈልጋለሁ። ግን ስለ ሻንጣው አሁንም ደግሞ መልስ አልሰጣችሁኝም፣ አንዳችሁ መልስ አልሰጣችሁኝም። እውነት ስለማላቅ ነው ሻንጣ ስንት ኪሎ እንደሚፈቀድ፣ ስንት ሻንጣ እንደሚፈቀድ ሳይሆን ስንት ኪሎ እንደሚፈቀድ እዚህ ሀገር ላይ አላቅም። አሁን የዚህ ሀገር መጣሁ እዚ ቆየሁ እንጂ ገብቼ አልተመለስኩም። የሰራውት በፊትም ሌላ ሀገር ነበረ እሱ እና እዚህ፣ እንግዲህ አንድ ላይ ሊሆን ይችላል ብዬ ነው። እናንተ በኮሜንት ነገሩኝ አልኳችሁ እና አሁንም አላቅም። እንግዲህ እንደሆነ የሆነ እናደርጋለን። ምንም ማለት አይደለም እላችኋለሁ። ወገኖች፣ እህቶቼ አበረታቱኝ፣ እናበረታቱኝ ቪዲዮ ቪዲዮዬን ሰብስክራይብ እያደረጋችሁ አይደለም ወይስ ቪዲዮ እየደረሳችሁ አይደለም ልበል? እንዴት ነው? እና በትህትና ነው የምጠይቃቸው ግዴታ ሳይሆን በትህትና ላይክ፣ ሼር፣ ሰብስክራይብ እንድታደርጉ እንድታበራታቱ። ምን አለበት? አይከፈልበትም። እውነት አይከፈልበትም። ደግነት ሁላችንም ደግነት የራስ ነው። ደግነት የራስ ነው። ምን አለበት? ያው ነካ አርጋችሁ ማለፍ ብቻ ነው። አይከፈልበትም እላቸዋለሁ። እንግዲህ አበረታቱኝ። እኔ ገብቼ ከልጆቼ ጋር ውት ብዬ እያሳደግኩ እኖራለሁ ብዬ አስቤ ያለው እናንተም ደግሞ አለን አይዞሽ እናታችን እንድትሉ ተስፋ አለኝ እላችኋለሁ ወገኖቼ። እና እንግዲህ ሀገሩ ሰላም ሰላም ትሁን፣ እውነቱም ሰላም ሰላም ትሁን። እኛ ሰርተን ለፍትን ላይ ወትን ታች ወርድን ሰርተን ለመግባት ያሰም ነው። እንግዲህ ፈጣሪ ሲያገዘን ነው ለጉልበታችን የምንሰራ። ሀገሩ ሰላም ስት ነው። ሀገሩ ሰላም ካጣች እኛም ሰላም መጣ እና እንግዲህ እንደተባለው አገሩ ሰላም እርቅ እየወረደ ነው ተብሏል። እርቁን እውነት እውነት ያርገው ፈጣሪ፣ እውነት ያርገው። እንግዲህ በተስፋ እውነት ነው ብለን እንወስዳለን። እውነቱም እውነት ያደርገው። እንግዲህ ዛሬ ሮግላም ሲሄድ አይቻለው፣ ሰምቻለውም አይቻለው። እንግዲህ ተከፍቷል ማለት ነው። በረራሁ ላይ የቆሙ አሁኑ ተከፍቷል ማለት ነው። እንግዲህ አሁኑም ሰላም ያውርዶ ፈጣሪ፣ እግዚአብሔር ሰላሙን ያውርዶላቸዋለሁ ወገኖቼ በሉ እንግዲህ እናንተም ሰርታችሁ ለሀገራችሁ ያብቃችሁ ነው፣ እኔንም ደግሞ ለሀገሬ ያብቃኝ እና በሌላ ቪዲዮ እስክንገናኝ ድረስ ሰላሙን ሁልኝ። እግዚአብሔር ሰላም ከእናንተ ጋር ይሁን። እንግዲህ ቪዲዮን እንዳትረሱ፣ ላይክ ነካ አድርጋችሁ ይለፉ። ኦኬ፣ ነካ አርጋችሁ ሰብስክራይብ እንድታደርጉልኝ። በሉ እወዳችኋለሁ። ሰላሙን ሁሉኝ።